አሰላሙ አሌይኩም ወራህመቱላሂ ወበረካቶ። ውድ እና የተከበራችሁ የሀሊማ ሚዲያ ቤተሰቦች እንዲሁም ሰላም ሰላማችሁ ይብዛ በያላችሁበት። ለአዲሱ ቤቴ እንግዳይ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም ደግሞ በዛኛው ቻናል ጥሪ አቅርቤላችሁ ለተጋበዛችሁ ወይም ቤት የለጎበኛችሁ እንዲሁም ሰብስክራይብ ላረጋችሁ እጅግ በጣም አመሰግናለሁ ማለት ነው። እጅግ በጣም ወዳችኋለሁኝ። እጅግ በጣም አክብራችኋለሁኝ። እናም ይሄ ስለ ቡና የማቀርበው ወይም የማስደምጠው ይሆናል፣ የማስደምጣችሁ ይሆናል ማለት ነው። አቃለው በዛኛው ቻናሌ ስለ ቡና የሰራሁት ቪዲዮ አለ። ነገር ግን ያና ይሄ ፈጽሞን ላይ ይገናኝ ይችላል ማለት ነው። ምናልባት አንዳንድ የተደገመ ካለ አላሁ አለም ይቅርታ እያልኩኝ ማለት ነው አስደምጣችኋለሁ እንደምትወዱትም ተስፋ አደርጋለሁ ከወደዳችሁትም ደግሞ ላይክ ላይክ ማድረጋችሁን አትርሱ አብራችሁ ይቆዩ እንደምንጊዜውም በአገባባችን ላይ ለአጠቃላይ ሰው የሚለውን ነው የምንተረጉመው ማለት ነው ቡና ሰዎችን ሳንከፋፍል ፆታን ወይም የትዳር ህይወትን ሳንከፋፍል ማለት ነው ቡናን የተመለከተ ሰው መልካም ነገርንና ስንቅ ሲሆን ለህልም አላሚው። ያለውን ጠንካራና የጠንካራ ፍላጎት ያመለክታል። ይህም ማለት እየሰራ ከሆነ ህልመኛው በስራው ላይ ጠንካሬውን ወይም ጠንካራ ለመሆን ያለውን ፈቃደኝነት ማለት ነው። ተማሪ ከሆነም ደግሞ በትምህርቱ ላይ ቡናን ያየች አንድ ነፍሰ ጡር ሴት በእርግዝና ምቾትን ሲያመላክት፣ ባለዛር ሴት ካየችው ደግሞ ያጋጥማትን ወይም አጋጥማት የነበረውን ችግር ያመለክታል። ይህም ደግሞ እሷንና ለእሷ የማይገቡ ወይም የማያስፈልጉ ነገሮችን ያመለከተ። ኢማም ቢን ሲሪን እንደተናገረው ቡናን ያየ ህልመኛ ለህልመኛው የሚመጣውን መልካም ነገር እና የሚሰማውን ወይም የሚቀበለውን መልካም ዜና ነው ይላል። ይህም ደግሞ ለህልም አላሚው ህልሙን ወይም ግቡን ለማሳካት እንደሚችል ያመለከተ። አንድ ህልም አላሚ በህልሙ አንድ ኩባያ ወይም አንድ ስኒ ቡና ሲሰራ ከተመለከተ ህልመኛው ለጋስ መሆኑን ያመለክታል። ቡናን ማየት እንዳጠቃላይ ሰው ማለት ነው። በኢማም ኢቢን ሲሪን አመለካከት ብዙ የተረፈረፈ ገንዘብ ወደ ህልመኛው እንደሚመጣና ህይወቱንም ደግሞ በተሻለ መልኩ እንደሚያሻሽልለት ያመለክታል ማለት ነው። አንድ ያላገባች ሴት ቡና ስትመለከት ማለት ነው ተገቢ ለእሷ ተገቢ ወይም መልካም ያልሆነ ሰው ማግባት እንደምትፈልግ ያመለክታል። ነገር ግን ይቺ ያላገባች ሴት በእውነታው ዓለም ታጭታ ከሆነ ወይም የፍቅር ጓደኛ ካላት ከዛ የፍቅር ጓደኛዋ ወይም ከጮኛዋ ጋር የምታገኘውን ደስታ ያሳያል። ያላገባችዋ ሴት ቡና ስትሰራ ከተመለከተች ከጽድቅ ጋር ያላትን ግንኙነት ያመለክታል። እና ሚቺ ያላገባች ሴት እሷ ራሷ የሰራችውን ቡና ስትጠጣ ከተመለከተች የምስራች ነው ወይም መልካም ዜና እንደምትጠብቅ ያሳያል። አንዲት ያላገባች ሴት ቡናውን ስትጠጣ ከተመለከተች ለምትፈልገው ነገር ብልህና ጥበበኛ መሆኗን ያመለክታል። አንዲት ባለትዳር ሴት ቡና ስትመለከት በእሷና በባሏ መካከል ያጋጠሟትን ያለመግባባቶች ያሳያል። እናም ይቺ ባለትዳር ሴት ለባሏ ቡና እያጠጣች ከነበረ የሚፈጠረውን ፍቅርና ደስታ ወይም መግባባት ያመለክታል። ባለትዳሯ ሴት ቡና እያፈላች ከተመለከተች ይህ ማለት የተከለከሉ ወይም ሕገወጥ ነገሮችን እየተገበረች እንዳለ ያሳያል። ባለትዳሯ ሴት ቡና ስትፈጭ ከተመለከተች ለእሷ የማይመጥኑ ጓደኞች እንዳሏት ያመለክታል። እናም ይህን ህልም ካየች በኋላ ከነሱ መጠንቀቅ አለባት የሚል ምክር ነው ማለት ነው። ባለትዳሯ ሴት እንደዚሁ ቡናማ ከለር ያለው ነገርን ካየች ደካማ ስብእናዋን ያመለክታል። እናም አንዳንድ ኃላፊነቶችን ለመውሰድ በቂ ችሎታ የላትም ማለት ነው። ባለትዳሯ ሴት ለማታውቀው ሰው ቡና ስታቀርብ ወይም ለማይታወቅ እንግዳ ማለት ነው ከተመለከተች በዙሪያ ካሉ ሰዎች ጋር መልካም አያያዝ ወይም መልካም ግንኙነትን ያመለከታል። በህልም ቡናን ያየች ነፍሰ ጡር ሴት በእርግዝና ወቅት ደስተኛ እንደምትሆን፣ በሰላም የእርግዝና ጊዜዋ እንደሚያልቅ፣ እንዲሁም ደግሞ በቀላሉ እንደምትወልድና የመውለጃ ጊዜዋ እንደቀረበ፣ ከወለደችም በኋላ ደግሞ ልጇ ጤናማና ጥሩ ጤንነት እንደሚኖረው ያመለከታታል። በነፍሰ ጡር ሴት ህልም ውስጥ ያለው ቡና ያረገዘችውን ልጅ ጾታም ሊናገር ይችላል። ይህም ማለት ወንድ ልጅ እንዳረገዘች ይነግራታል ማለት ነው። ይህም የሆነው ግን ገና ጾታውን ሳታቅ በነበረበት ጊዜ ካለመች ነው ነው አንዲት ነፍሰ ጡር ሴት በህልማ ቡና መሬት ላይ ሲፈስ ካየች ጥሩ ምልክት አይደለም። ይህም ማለት ፅንሱን ወደ ማጣት የሚወስዳት ውስብስብ ችግርን ያመለክታል። ነፍሰ ጡር ሴት በህልሟ አንድ የቡና ስኒ ካየች ጥሩ የእርግዝና ጊዜ እንዲሁም ደግሞ የመውለጃና የእርግዝና ጊዜ የፈራችውን ፍርሃት ወደ መረጋጋት የሚወስድ አስደሳች ዜና ትሰማለች። አግብታ የፈታች ሴት ቡናን ስትመለከት ከቀድሞ ባሏ የተሻለ ጥሩ ሰው እንደምታገባ ያሳያል። አገብታ የፈታች ሴት ቡና ስትጠጣ ከተመለከተች ከቀድሞ ባሏ እርቅ እንደሚመጣ አመለክታል። እናም ይሄ እርቅ ወደ አንድ ላይ ወደ መመለስ ሁኔታ ሊደርስ ይችላል ማለት ነው። አንድ ወንድ በህልሙ ቡና ሲጠጣ ከተመለከተ በእሱ ላይ የሚመጣውን አወንታዊ ለውጥ እና በሚመጣው ጊዜ ውስጥ በእሱ ላይ የሚደርሰውን ስኬት እና የላቀ ደረጃ ያሳያል። አንድ ያላገባ ወንድ በህልሙ ቡና ካየ ጥሩ ስነ ምግባር ያላት ቆንጆ ሴት እንደሚያገባ ያመለክታል። ነገር ግን ይህንን ህልም ያየው ያገባ ወንድ ከሆነ ከሱ ጋር የሚያጋጥሙትን ችግሮች ያመለክታል። አንድ ወንድ በህልሙ ቡና ሲያዘጋጅ ከተመለከተ በስራው ላይ ከፍተኛ እድገት ወይም ከፍተኛ ቦታን ያገኛል። አንድ ሰው በህልሙ ቡና ሲፈስ ከተመለከተ ወይም የፈሰሰ ቡናን ካየ ነጋዴ ከሆነ ከፍተኛ ከሳራ እንደሚያጋጥመው ያሳያል። በህልም ለማንኛውም ሰው ማለት ነው የቡና ፍሬዎችን ከተመለከተ በህይወቱ ውስጥ የሚያጋጥሙትን ብዙ ፈተናዎች ላይ እንደሚሰቃይ ያሳያል። አንድ ህልመኛ የቡና ፍሬውን ሊፈጭ ብሎ ነገር ግን መፍጨት ካልቻለ ሳይችል ከተመለከተ በህይወቱ ውስጥ ያሉትን ችግሮች መፍትሄ ማገኘት አለመቻልን ያመለክታል። ቡናውን መፍጨት ከቻለ ግን በፊቱ ያሉትን ችግሮች በሙሉ እንደሚያስወግድ ያመለክታል። አንድ ህልመኛ በህልሙ የቡና ፍሬዎችን ሲበላ ከተመለከተ በህልም አላሚ ህይወት ውስጥ የሚፈጠሩትን ታላላቅ ሀዘንና ታላላቅ ችግሮች ያመለክታል። አንድ ህልም አላሚ በህልሙ አረንጓዴ ቀለም ያላቸውን ቡናዎች ከተመለከተ ክፋትን፣ ግብዝነትን ምቀኝነትን ያመለክታል እና ህልሙን ካየ በኋላ ህልመኛው ጥንቃቄ ማድረግ አለበት። አንድ ህልመኛ በህልሙ የተፈጨ ቡናን ካየ በትምህርትም ሆነ በስራ የላቀ ደረጃን ያገኛል። እንደዚሁም ያላገባች ሴት ልጅ የተፈጨ ቡናን እየጠጣች ከተመለከተ ከተመለከተች ማለት ነው ትዳሯን ያመለክታል። ቡናን መፍጨት ለህልሙ ባለቤት የሚያመጣውን መልካም ነገር ያመለክታል ግቦቹንና ተስፋዎቹን ማሳካት መቻሉን ያሳያል። እንደዚህ አይነቱ ህልም ለወንዶች ከእረፍት በኋላ የሚያጋጥምን ችግር ሊያሳይ ይችላል። በህልም የቡና ፋብሪካን ማየት ለህልሙ ባለቤት የሚያጋጥሙትን ችግሮችና መሰናክሎች ያመለክታል። በተጨማሪ የሚሰማውን መጥፎ ዜናና በእሱ ላይ የሚደርሰውን አደጋ የሚያመለክት በመሆኑ ለህልም አላሚው አሳዛኝ የሚባል ህልም አንዱ ነው። ቡና ስለ መግዛት እናወራለን። አንድ ያላገባች ሴት ቡና ስትገዛ ከተመለከተች ለትንሽ ጊዜ ስትጠብቀ የነበረውም መልካም ዜና ትሰማለች ማለት ይህንን ህልም ያየችው ባለትዳር ሴት ከሆነች ለመደሰት የምትችለውን ነገር በሙሉ እያደረገች እንዳለ ያመለክታል። ይህም ደግሞ የቤተሰብ መረጋጋትና በባሏ ህይወት ውስጥ ደስታና የተትረፈረፈ መልካምነትን ያመለክታል። ቡና ስትገዛ ያየችው ነፍሰ ጡር ሴት ከነበረች በቀላሉ እንደምትወልድ ያሳያል። አንድ ህልም አላሚ በህልሙ የተፈጨ ቡና ሲገዛ ከተመለከተ ጥሩነትንና በቅርቡ ከፍተኛ መጠን ያለው ገንዘብ እንደሚያገኝ ያመለክታል። አረንጓዴ ቡናን ማለም ለህልሙ ለህልሙ ባለቤት አስገራሚ ትርጉሞችን ይይዛል። አረንጓዴ ቡናን ያየ ህልመኛ ማለት ነው፣ አዲስ አካባቢዎችን እንደሚፈልግ ወይም አዲስ ነገር እንደሚሞክር ያመለክታል። ስለ አረንጓዴ ቡና ህልም ማለም ለህልሙ ባለቤት ስለ አስፈላጊ ነገሮች ማዘጋጀት እና እነሱም መንከባከብ እንደሚያስፈልግ አመላካች ነው። እንዲሁም እድሎችን ለመሳብ እና ትክክለኛ ውሳኔ ለማድረግ ተነሳሽነትን ይስባል። በተጨማሪ ይህ ቀለም ከጉጉት ጋር የተቆራኘ ነው። አረንጓዴ ቡና ጥሩ ጤናና ጥንካሬን ያመለክታል። ቡና መቁላት ለህልም አላሚው አዎንታዊ ትርጉም አለው። ይህም ደግሞ ጥሩነትና ስኬት አንድ ነገር ለመጀመርና ትርፍ ለማገኘት እድልን ያመለክታል። ነገር ግን አንድ ህልመኛ በህልሙ አረንጓዴ ቡናዎችን ሲያጥብ ከተመለከተ ደካማ እቅድና አስተዳደር ነው። ሲንግል ለሆኑ ሰዎች ቡና መቁላት የትዳር ህይወት መቃረቡን ያመለክታል። ቡና መሸጥ የቤተሰብ አባላት ማህበራዊ ግንኙነት እና ሚዛናዊነት ምልክት ነው። አንድ ወንድ በህልሙ ቡና ሲገዛ ከተመለከተ ከቤተሰቦቹ ወይም ከወዳጅ ዘመዶቹ እንዲሁም ደግሞ ከጓደኞቹ ጋር መልካም ግንኙነትን ያመለክታል። ነገር ግን አንድ ወንድ ቡና ሲሸጥ ከተመለከተ ደስታ ወይም ምቾትን ለማግኘት ያለውን ፍላጎት ያመለክታል። አንድ ህልመኛ ማንኛውም ሰው ማለት ነው በህልሙ ቡና ሲሸጥ ከተመለከተ በግልም ሆነ በማህበራዊ ግንኙነት ውስጥ ደስታን እንደሚፈልግ ያመለክታል። አንድ ህልመኛ በህልሙ ቡና ሲገዛ ከተጨነቀ ወይም ከተቸገረ በህይወት ውስጥ መጽናናትን ወይም ስኬትን ያመለክታል። ከዚህ በመቀጠል ደግሞ ቡና ስለማፍሰስ ስለፈሰስ ሳይሆን ስለተደፋ ሳይሆን ስለማፍሰስ ትርጉም እናያለን ማለት ነው። ይህንን ጥያቄ ላቀርብ የቻልኩት አንድ እህቴ የቡና ተላ ከገንፎ ውስጥ ተደፋብኝ የሚል ጥያቄ ነበራት እና እሱን አስመልክቼ ነው። ቡና ማፍሰስ ከስኬትና ከሚመጡት የምስራች ጋር ይገናኛኛል። ይህም ደግሞ ለሌሎች የነፃነትና የልግስና ምልክት ነው። ቡና ማፍሰስ ከአንድ ሰው ወደ ሌላ ሰው ያለው ትርጉም ቢለያይም፣ በአጠቃላይ ግን እንደ አወንታዊና አበረታች ህልም ተደርጎ ይቆጠራል። ይህም ደግሞ ለህልሙ ባለቤት ደስታና የስነ ልቦና ምቾት የሚያንጸባርቅ ውብ እይታ ነው። ውድና የተከበራችው የሀሊማ ሚዲያ ቤተሰቦች በሌላው ፕሮግራም እስከምንገናኝ ድረስ የዛሬው ቪዲዮ በዚህ ያበቃል። እንደወደዳችሁ ተስፋ አደርጋለሁ። ከወደዳችሁ ደግሞ ላይክ ላይክ እያደረጋችሁ አብራችሁ እንደቆያችሁ ተስፋ አደርጋለሁ ማለት ነው። በሌላው ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛል።